አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ለኛውኛ ቻናል ተከታታዮች ውድ ቤተሰቦቻችን እንዴት ናችሁ? ለእንደራራችሁ ወይኛ ጋር ለነላ አልሐምዱሊላ። አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። ነባር ቤተሰቦቻችን ደግሞ ሼር ማድረጋችሁን እንዳትረሱ ማስታወቂያም ደግሞ ታታሳልፉ እዩልን። ያው በእናንተ እርዳታ ነው። አሁን ላይም ቻናላችንም እየተነሳልን ነው። አልሐምዱሊላ አንዳንዴ ያው በእኛ ጉርለት በእኛ ድክመት ነው እንጂ አለመስራታችን ነው እንጂ እንትን ያልነው ማለት እስካሁን ድረስ አልሐምዱሊላ ሰርተን ቢሆን የት በደረስን ነበረ። በኛ ስልፍና ነው ማለት ነው፣ ውዶቼ እና ውድ ቤተሰቦቻችን ላይክ ሼር ማድረጋችንም እንዳትረሱ አበረታቱን። ዛሬ ደግሞ ያው በዶቄት ነው የመጣሁት ዶቄት ብቻ ነው ያለው የሆንኩት ማለት ነው። እና ለኩል ያለን ምንድነው ይቃብሽ ምናምን እንዳትሪኝ ማለት ነው። ሰምታችኋል እንግዲህ እና በውዶቼ፣ ያው ዛሬ አጠር ያለች ቪዲዮ ነው ይዘን የመጣ ነው። ተውዱ ባለቤት የጋ ማለት ነው። ሰምታችኋል እንግዲህ እና ስደተኛ መልሶ ስደተኛ ነው፣ መጨረሻም ስደት ነው ማለት ነው። ምን ለማለት ፈልጌ ነው? ይገባችኋል ማለት ነው። ያው እኔ ወይ ወደ ሳውዲ ወደ ዱባይ ልሄድ ነው ምን ትላላችሁ? እንግዲህ ያው ባሌ ነው ህጅ ያለኝ ለምን ህጅ እንዳለኝ አልገባኝም። ያው ህጂ ልጆቹን እኔ ይዛቸዋለሁ ምናምን ነገር ነው ያለ ማለት ነው። እና እስኪ ጠይቁት። ለምንድን ነው እንደዚህ አልኩ ማለት በቃ ወንዶች መጨረሻችሁ እንደዚህ ነው። አዲስ እንደመጣን ታገቡናላችሁ፣ ብራችን ተበላችሁ ተበላችሁ፣ በኋላ ወይ በልታችሁ አትወፍሩ። በቃ ከዛም በኋላ መጨረሻ ላይ ደግሞ ሂጂ ነው የምትሉት ማለት ነው። ልጆ እኔ ደግሞ ልጆችን ትቼ አልሄድም እንቢየው እያልኩት ነው ማለት ነው። እሱ ደግሞ ሂደሽ ካልሰራሽ እያለ ነው። አንደኛ እኔ ሄድ ነበር ዱባይ ተዘጋብኝ አለ እና በነገራችን ላይ እንግዲህ ይሄን እንዳለ ለእኔ በጣም ከባድ ነው። ልጆችን ትቼ መሄድም አልፈልግም እያልኩ ነው። እኔ እና እሱ አሁን ላይ እየተጣላን ነው ማለት ነው። ለምን? እሱም ካልሄድሽ እያለ ነው። እኔ ደግሞ ልጆችን ትቼ አልሄድም። ለምን ብዬ ነው የምሄደው እያልኩኝ ነው ማለት ነው። እስኪ እናንተ ምን ትሉታላችሁ? ስጠይቁልኝ ማለት ነው። ለምንድን ነው እንደዚህ አልከው። አሰላም አሌይኩም ወረህመቱላሂ ወበረካቱ። ውዴኛው ለኛ ቻናል ተከታታዮች እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? እኛለን አልሀምድላ። ያው እንግዲህ ዛሬ ተመልሰን መተናል። ከእናንተ የሚጠበቀው ላይክ ሼር እያረጋችሁ እኛን ማበረታታት ነው። እንግዲህ ያው ያለውን ነገር እንዲያቀረበችው ያው ሰምታችኋታል። ያው እንግዲህ የኢትዮጵያ ኑሮ ጣራ ነክቷል፣ ሰማይ በእርግጫ ብቻ ሆኗል። እና እያረሩ መሳቅ እያረሩ መሳቅ ነው። እና ስለዚህ ያው ህጂ እያልኳት ነው። ለልጆቹም ምን ይሻላልው? እንዴት እኔ ባለው ክብካቤ እኔ በቃ አባት ለሁሉ ነገር በቃ አስተዋጽኦ ይከፍላል። እናትስ ለልጆ እናት ብትከፍልም ያው እኔ አሁን ዞሮ ዞሮ እኔ አረጉር መጣ ዘንድሮ ተሰዶ ለመስራት፣ ያው ዱባይ ያሉ ወንድሞቻችን አትምጡ አትምጡ ነው የሚሉት። እኔ ምን አይነት ከባድ እንደሆነ አላቅም፣ አትምጡ ስለሚሉን ነው። እኔ እንዴት ብዬ እሄዳለሁኝ? እዛ እንዴት መሄድ ያልቻለኝ የነሱላ ብያየሁ ይሁን ለዛራባቸው እየተጠፈጠፈ ነው ቲክቶክ ላይ የማያቸው ነው እንዴት ብዬ ለመሄድ ይችላል ትልቁ ፈተና ደግሞ የእናትነት ነው ማለት ነው ልጅው አንተ ሰው መሄድ በጣም ከባድ ነው እንዴ አይ ልጆቹ ምንም የሚመጣባቸው ነገር የለም እኔ ይዛቸዋለሁኝ አንቺ ሄደሽ ሰርተሽ ወ በቃ አላለም ለልጆቻችን መሆን አለብን ፍረዱ ፍረዱ እንግዲህ ውድ ቤተሰቦቻችን ማለት ነው ማለት ያው ይሄንን ይሄን ሀሳብ ያመጣት ትናንትና ነው ለምንድን ነው የማትሄጂው ሌላ ቋንቋ ትችያለሽ ሄደሽ መስራት ትችያለሽ፣ ምናምን ነገር አለ። እኔ ደግሞ ቋንቋ ብችልም እራሱ መሄድ አልፈልግም። ልጆቼን ትቼ አልሄድም። ወዬ ካካሁ በይ ማሪ ፖፖ ላይ ያስቀምጫ ነው ማለት ላለኩል ያልን ማለት ነው። ቁጭ በይ ማሪ፣ አትሄጂ፣ አትሄጂ ቁጭ በይ እና ውዶቼ ማለት ነው ላለኩል ያልን። እንግዲህ ያው ምን እንዳሰብ አላውቅም። እኔ ሲሄድለት አንዷን አንዷን ጥርስ ነው ለማገባው፣ ፈልጎ ነው ማለት ነው። ያግመኛ ነው፣ ያግመኛ ነው። ጥርስ ማገባው እንዴ? ኧረ፣ ኧረ ይቅርብኝ፣ ይቅርብኝ። እኔ እኮ ፊትም ጥርስ አታግቡ ሲባል እውነት አይመስለኝም ነበር። ጮኸታችሁ በቃ፣ በጮሀችሁ ቁጥር እቃ መስበር ነው። እንዴት አድርጌ ነው እቃ መግዛቱ? ነው የታከተኝ እኮ ለእኔ አህመድ፣ እንዴት ስትል ማለት ነው? አስበዋል። ቅንጭላታችንን ነው የምትነካው ማለት ነው፣ እኛ ነው የተነካው አይደለም። እቃ ብንሰብርም ነው የምልሽ። ና ና ና ትሽሽ እቃ ብንሰብርም ማለት ነው፣ እናንተ እያናደዳችሁን ብግን እያደረጋችሁን ነው። እሺ ገንዘባችንን መጀመሪያ እንዲጣጋ ትበላላችሁ፣ ታራገፋችሁ፣ በኋላ መልሳችሁ ትሰዱናላችሁ፣ ትሂዱ ትኖናላችሁ። እኛ በስደት ስላሳለፋችሁ ያው ትዳር ትፈልጋላችሁ በሚል ነው እንጂ እኛ የእናንተ ገንዘብ ምን ይሰራልናል? እኛ ገንዘባችሁ አይደለም እኮ ለእኛ እንትኑ፣ በቃ ትዳር ትፈልጋላችሁ ብለን ነበር የምንገባው። ጩፈታችሁ ግን ያው በቃ እራስ መም ነው በቃ ይቅርብኝ

ጉር መጣሰንድሮ የቤታችን አይብ እየወጣ ነው ማለት ነው አለችው። ላል ነው አህመድ ልንገረህ፣ አሁን እዚህ ጋር ልጅ ትቶ መሄድ ከባድ ነው ስደት ላይ ማለት ነው። ወዴት ነው የምትሄደውና ና፣ ስማ፣ አይደል ና፣ ወዴት ወዴት ነው ምትሄደው?

እና እንደዛ ነው። ለማንኛውም ማለት ነው የሚናገረው ንግግር ውሃ ያስጠጣል፣ ውሃ ያስጠጣል ይባለው ብላ ምንድን ነው። እና በጣም እያናደደ ያው እየሳኩ እያሳለፍኩት ነው እንጂ እሱ በእኔ አላውቅም። ብቻ እኔ እንጃ በቃ፣ ስደትን የሚያውቅ ሰው ይፍረደኝ። ልጅ ትቶ መሄድም ከባድ ነው እና እንግዲህ ምን ትሉኛ አላችሁ? እስኪ ንገሩኝ።